ሰላም ጤና ፍቅር በመላው ዓለም ላሉ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን ቤተሰቦቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና በፍቅር አደረሳችሁ። ብፁዕ አቡነ ገብርኤል የተቀበሉትንና የተማሩትን እውነት ወደ ኋላ ትተው የምንፍቅና ትምህርት ሲያስተምሩ በነገረ ማርያም ለሕዝቡ የሰጡት ትምህርት ትልቅ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 ሊቃነ ጳጳሳት በአስቸኳይ ትምህርታቸው እንዲያርሙ በማኅበራዊ ገጻቸው ሁሉም መምህራን ሐሳቦቻቸውን ገልጸዋል። ይሁንና ይህን ተግባር የፈጸሙት ብፁዕ አቡነ ገብርኤል በቋሚ ሲኖዶስ መግለጫ ተሰጥቶባቸዋል። ሚያዝያ 15 2017 ቋሚ ሲኖዶስ ብፁዕ አቡነ ገብርኤል በቅድስት ድንግል ማርያም በማስመልከት ባስተላለፉት ትምህርቱ ዙሪያ ተወያይቷል። ቋሚ ሲኖዶስም ዛሬ ማለዳ ባደረገው ስብሰባ ብፁዕ አቡነ ገብርኤል ባለፉት አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ማርያም ዙሪያ ያስተላለፉት የሐሰት ትምህርት ዙሪያ ሰፊ ውይይት አድርጓል። ብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታ በመመርመር ውሳኔ በማስተላለፍ ይቻል ዘንድ ሁሉም ቋሚ ሲኖዶስ በምልዐተ ጉባኤ በመገኘት ረቡዕ ሚያዝያ 22 2017 ውሳኔ ይተላለፋል ተብሎ ይጠበቃል።